ለምንድን ነው የማታርፉ? ነው መጀመሪያ ማለት የምፈልገው ነገር ቢኖር ዝርዝር ከመግባቴ በፊት ሀይሚዬ ለቡራ ይቅርታ እንድታደርጊለት በትትት እና አንታይቅሻለን ቡራ እንዲከፋው አሁን ፈልግም ከዚህበ ዛሬ እንግዲህ በብሩክ ቤት ቪዲዮ ተለቋል፣ አይታችሁታል ብዬ አስባለሁ። እጅግ በጣም ከባድ ጸብ ነበርና እንግዲህ ተለያየን ብሎ ብሩክ ቪዲዮ ለቋል ማለት ነው። እና ታምሌኑንም ሳይ ቪዲዮንም ሳይ እኔ ማለት በቃ በጣም ነው የተሰማኝ። እውነት ለመናገር ዛሬ በጣም ምለው ብዙ ነገር አለኝ ማለት ደቂቃም ላስረዝም እችላለሁ። ሀይሚን በጣም ምለዋለኝ፣ ስለ ሀይሚ ማለት ነው ስለ ቡራም ስለ ሶሲም ማለት ነው። በጣም በጣም ግን የምር እንዴት ነው ማለት በዚህ ልክ አልጠበቅንም። አጋጣሚዎች እንደዚህ ይሆናሉ ብለንም አላሰብንም። ተለያየነ የሚለውን ታምሌን ሳይም ደንግጫ ለ እውነት ለመናገር ሰላም ሰላም ቤተሰብ እንዴት ናችሁ? አለሁ ሰላማችሁ እዚያው በያላችሁበት እያልኩኝ ውድ የጨረቃ ቤት ሰዎች አላችሁ አለን። እንግዲህ ተረጋቡ እናንተም ማለት ነው እና ምንም ማድረግ አይቻልም። አንዳንዴ ነገሮች እኛ እንዳሰብነው ሳይሆን ነገሮች በራሳቸው መንገድ እንዴት ነው መልካቸውን ቀይረው ይመጣሉና ምንም ማድረግ አይቻልም ማለት ነው። ስለዚህ ቪዲዮን ስጀምሩ በላይክ ጀምሩ። ስለምታበረታቱኝም አመሰግናለሁ በጣም ማለት ነው። ጨረቃዎች ደግሞ ጉዞ ወደፊት፣ ሌላውን ነገር ትቼ ነው ጉዞ ወደፊት እምለው ማለት ነው። ቦራችንም እንግዲህ አሪፍ የሄደለት ነው። ሀይሚዬን በቅርቡ ሁለት መቶ ሺህ ትገባለች ብዬ አስባለሁ ማለት ነው። እስኪ ቪዲቸውን ባይሆን ሼር አድርጉላቸው ማለት እንዴት ነው በቃ በዚህ መሀል እንኳን ሆነው እንደዚሁ ነው እየሰሩ ነውእና ቪዲቸውን ሼር አድርጉላቸው የሁለታቸውንም ማለት ነው የምትወዷቸው በቃ ወደ ጉዳይ ሳልፍ፣ ማለት ነው በመጀመሪያ ደረጃ የምለው ነገር ቢኖር በሁለት ፍቅረኛሞች መሀል በሀይሚና በቡራ መሀል ማለት የሁለታቸውን ሀሳብ የማይወክል ሰው የሁለታቸው ፍላጎትን የማያሟላ ሰው ቪዲዮ ሊሰራ አይችልም። በቃ ማለት ብሩክ አሁን ከሶሲ ጋር የነበረ ሶሲና ሀይሚ የነበራቸውን ነገር ያቃል። ነገር ግን ደግሞ በመሀል ሰላም ተፈጥሯል ብሎ በዚህ ልክም አልጠበቀም። ቡራ ፕራንኩን የሰራው በቃ በቀላል መንገድ አይቶ ነው ማለት ሪስክ እንዳለው ያቃል። ነገር ግን በዚህ ልክ አልጠበቀም። ቡራ ያል፣ እንዴት ነው ከምንም በላይ ያልጠበቀው ችግር ውስጥ ነው የከተተው ብሩክ ማለት ነው። የምር ስለዚህ በቃ ቡራ ማለት ነው ትምህርት የሚሆን ከዚህ በኋላ ከዚህ በኋላ ለወደፊት በምሰሩት ስራ በቃ ማለት አንተ ለምሳሌ ሀይሚን ለመበቀል ብለህ የምታመጣቸው ሰዎች ማለት ነው ለሀይሚ ምን አይነት ክብር አላቸው ብለህ ማመዛዘን መቻል አለብህ። በእርግጥ ታውቃለህ። ቢሆንም ግን እሱ ሰላም ወርዷል ብሎ አስቦ ነው ይሄን ነገር ያደረገው። ዛሬ ደግሞ ሶሲ ማለት ነው መቀጥቀጥ ነው የቀራት፣ በቃ ልትቀጠቀጥ ምንም አልቀራትና፣ ይሄ ያደረገች ደግሞ የራስሽ ስራ ነው ማለት ብሩክ እንኳን አስገድዶ ሀይሚን ፕራንክ አድርጊልኝ ብሎ ቢልሽ እኔ ቤተሰብ የመጀመሪያ ቪዲዮ በጣም የደበረኝ ነገር ቢኖር ማለት ነው። እና ምን መሰላችሁ አንድ ሩም ውስጥ አንድ ሩም ውስጥ ብሩክና ሶሲ ሆነው ልብስ ማውለቋ በቃ ማለት ሸሚዝ ማውለቋ እሱ ነገር በጣም ነው የደበረኝ፣ በጣም ከሚባለው በላይ ማለት ነው። ኢቨን እንኳን ብሩክ እንዴት ነው ለቪዲዮ ወይም እንዴት ነው ማለት በቃ ይሄን አድርጊ እንኳን ብሎ ሲላት፣ አይ ብሩክ ይህን ማድረግ የለብኝም ይሄ በጣም ሀይሚል ሊያስደብራት ይችላል ማለት ነበረባት እንጂ አውልቅ፣ አልጋ ላይ ወጥታ እንደዛ። አልጋ ላይም እኮ ትንሽ ቆይታ ነው የለበሰችው ሸሚዙን ሀይሚ ልትመጣ ስትል ማለት ነው እና በጣም እኔ ያስደበረኝ ፓርት ያነ ነው። በቃ ቆማ ምናምን ያኔ እንደዛ ስታወልቅ ምንድን ነው የለበሰችው? ሙሉ እንኳን እስከ አንገቷ ቢሆን ኦኬ። ፓካውት ለብሳ ነበር እንደዚያ ያረገችው እና ስለዚህ ዛሬ ብትቀጠቅጥሽ ሀይሚ ራሱ ማለት ነው ክብርሽን ያጣሹ ራስሽ ነሽ ሶሴ። ቡራ እንኳን ቢያመጣሽ ሴት ልጅ ክብሯን ማስጠበቅ ያለባት ራሷ ናት ሶሴ ማለት ነው እና ብሩክ ደግሞ በቃ በጣም አሳዝኖኛል። በጣም የምር ማለት ነው በጣም በቃ ማለት ባልጠበቀው መንገድ ነው ጎል የገባው ማለት ነው። እንደዚህ በጣም ይከራል ብሎ አላሰበውም። ነገር ግን እምለዋለኝ ስለ ሀይሚ ማለት ነው። ቪዲዮን እስከ መጨረሻ እንድትከታተሉኝ በአክብሮት ጠይቃለሁ። ይሄንን ስለ ሀይሚ ስናገር ግን ስለ ሀይሚ ስል ግን የብሩክን ይቅርታ እንድትቀበል እፈልጋለሁ። የምር ማለት በቃ ብሩክ ባልጠበቀው መንገድ ነው። ትናንትም ዛሬም ደጋግሞ ይቅርታ እየጠየቀሽ ነው። በመጀመሪያ ደረጃ ነገሮችን ቆም ብለሽ በማሰብ ሀይምዬ በቃ ማለት ያንቺን እንዴት ነው ከአንቺ ላይ የታየሽን ብቻም ሳይሆን ደግሞ ለብሩክም ሰጠኝ ይቅርታው እንድትቀበይ እንፈልጋለን ማለት ነው። ይሄን ማለት ፈልጋለሁ። ስለ ሀይሚ ከማለቴ በፊት ማለት ነው ለምን እኛ በቃ ብሩክም ሀይሚም በቃ እንዲለያዩ አንፈልግም። የምር ነው ምላችሁ፣ እንዲለያዩ አንፈልግም። በእንደዚህ አይነት ነገር በቃ የሁለታቸው ያላቸው ሪሌሽን ከት እንዲሆን አንፈልግም። ስለዚህ ሶሲ ማለት ነው እንዲ ከይቅርታ ጋር ምንም ሀይሚ የማትፈልገውን ነገር አንቺ ከማንም ጋር ቪዲዮ ብሰሪ ከብሩጋ መስራት አትችይም። ከሌሎች ጓደኞች ጋር እየሰራሁት የነበረውን ቪዲዮ ነው እዚህ የሰራሁት ነው መሰል ያለችው እና የሀይሚ ፍላጎት ካልሆነ አንቺ ከቡሩጋ ምንም አይነት ቪዲዮ ልሰሪ አትችይም። በቃ ማለት ምንድን ነው ደግሞ ቤስት ፍሬንድ የሚባል አለ እንዴ? ማለት የሴት ቤስት ፍሬንድ የሚባል እኔ እንዴት ነው በቃ ማለት በቃ ኖርማል ጓደኛው ልትወኝ ትችያለሽ ቢያንስ እንኳን ሴት ስለሆች የሀይሚን ስሜት ነበር ማስቀደም የነበረብሽ ብሩክ፣ ጓደኛ ጓደኛሽን ቢሆን የረጅም ጊዜ ጓደኛሽን ቢሆን ለሀይሚ ማሰብ ነበረብሽ፣ ሴት ስለሆንሽ ማለት ነው። እና የአንችን ቪዲዮ እኮ አይተነዋል፣ አንቺ ራሱ ፕራንክ ተደርገሻል በዚህ አይነት ማለት ነው። እና ምንድን ነው ብረት ነበር አንስተሽ የነበር ፍቅረኛሽን ልትቀጠቅጭው ማለት ነው ሶሲ። ታዲያ ዛሬ ሀይሚ ብትቀጠቅጥሽ አይፈረድም ማለት ነው፣ በብሩክ ነው የመጣሽባት። ስለዚህ ከህይወታቸው በቃ ውልቅ ብለሽ ውጭ እንደወጣሽም አይተናል እና ከአጠገቧ እንዳደርሽ በዚ አጋጣሚ እንግዲህ ስለ ሀይሚ ልቀጥል ማለት ነው እና ቤተሰቦች ስለ ሀይሚ በጣም መናገር የምፈልገው ነገር ቢኖር ማለት ነው፣ በመጀመሪያ ሴት ልጅ ክብሯን ማስጠበቅ ያለባት እራሷ ናት። በመጀመሪያ ማለት ነው በየትኛውም ያኔ ጓደኛ አይኖራትም አይኖራትም ክብሯን ማስጠበቅ ያለባት በምትችለው አቅም ራሷ ናት። ጓደኛ ካላት ደግሞ ከጓደኛዋ ጎን እሷ ራሷም በምትችለው አቅም ራሷን ማስጠበቅ ያለባት እሷ ናት ማለት ነው። ስለዚህ ከዚህ በኋላ ማለት ነው ብሩክጋ የመጣችሁ አደለም ከእንዳልጋ ከብሩጋ ፕራንክ ማድረግ ይቅርና ማለት ነው፣ በብሩክ ዙሪያ ያላችሁ የብሩክ አፍቃሪነን የምትሉ ወይም ደግሞ ከብሩክ እንዴት ነው ከብሩክ ጎን ሆናችሁ ኋላ ኋላ የምትሮጡ የብሩክ አፍቃሪዎች ማለት ነው በቃ ለእናንተ የድረሳችሁ ዛሬ ሀይሚ የሰራችሁ ቪዲዮ ማለት ነው። አጠገቡ ብትደርሱ ጸጉራችሁን እየነጨች ባህር ውስጥ እንደምትከታችሁ ሀይሚ ማለት ነው። የሀይሚን በቃ ሀይሚ የሀይሚን ነብሯን ስሜት ዛሬ አይታችሁታል። ስለዚህ የብሩክ አፍቃሪ ነን የምትሉ እንዲሁ ድንኳን ጥላችሁ ብታለቅሱ ይሻላችኋል። የምር የባስ ጊዜያችሁን ማቃጥላችሁ፣ እሱንም ላታገኙት ኢቨን እንኳን ማለት ነው እናገኘዋለን ብላችሁ እንኳን ብትለፉ ተቀጥቅጣችሁ እሱንም ሳታገኙት በቃ አካለ ጎደሎ የሆናችሁ ነው የምትቀሩ። ስ ዛሬ ሀይሚ የሰራችሁ ቪዲዮ በብሩክ ዙሪያ ለምትሽኮተኮቱ ሴቶች ይድረሳችሁ ማለት ነው አጠገቡ እንኳን ሴት ዝንብ ራሱ አያርፍም ማለት ነው ከብሩክ አጠገብ። ምክንያቱም በነፍሳችሁ ቆርጣችሁ ከሆነ ኑ እና ሞክሯት ሀይሚን ማለት ነው። በቃ ሴት ልጅ ክብሯን ማስጠበቅ ማለት እንዲህ ነው። መንዘላዘል የሚባል ነገር የለም ማለት ነው። ማለት ፕራንክ ቢሆንም በቃ ፕራንክ እንኳን ቢያስገድዳት ለፕራንክ ብሎ ቢያስገድዳት፣ አንድ አልጋ ውስጥ የፈለገ ታምር ቢሆን እንዴት ነው እንደዛ ልታደርግ የምትችለው? እኔ የመጀመሪያ ቪዲዮ በጣም በጣም ነው የደበረኝ። ሀንቹ አካበርሹ ምናምን ብላችሁኛል። እኔ እንደዚህ ነገር አልወድም የመር ነው የምላችሁ እና በራሴ ቢሆን ነው በእርግጥ ፕራንክ ነው ፕራንክ ቢሆንም ይደብራል። በቃ ስለዚህ የሀይሚን ባህሪ የሀይሚን ሁኔታ ብሩክን የምትመኙ ብሩክ የኛን ልናደርገው እንፈልጋለን የምትሉ ካላችሁ እንግዲህ በነፍሳችሁ ቆርጣችሁ መምጣት ትችላላችሁ ማለት ነው። እና ወደ ሀይሚ ወደ መጨረሻው ስመጣ ማለት ነው ሀይሚ ማለት ነው የኔ ነብር ማለት ነው፣ የኔ አንበሳ ማለት ነው። በቃ ሴት ልጅ ክብሯን ማስጠበቅ ያለባት እንዲ ነው። በቃ በቃ አሁን ሀይሚ ከብሩቅ ጋር መቀጠል የምትፈልገው ክብሯን አስጠብቃ ነው እንጂ እንደዚህ ዛሬ ከአንድ አልጋ ሆነሽ መተሽ ሶሲ ለፕራንክ ነው ብለሽ ነገ ጧት ደግሞ ሌላ ነገር ብትሰሪስ ማለት ብሩቅ ይሄንን አያደርገውም፣ ግን ደግሞ እንዴት ነው? ማንስ ያምናል? ስለዚህ ሀይሚ አሁን ዛሬ እያደረገችው ያለችው፣ በነገራችን ላይ ቤተሰብ ሀይሚ ብድሯን እየመለሰች ነው። ሀይሚ በሀይለኛው ቡራንና ሶሲን እያጨለለቻቸው ነው ማለት ነው። በቃ ምን ልበላችሁ ማለት ነው። እነሱ በቀላሉ ቀለል አድርገው ሀሳቡን ቢያመጡት ቪዲዮ ቢከብድም በተለይ ፎቶ ማለት ነው። ሀይሚ ግን በቃ ጥግ ድረስ ማለት ነው፣ ጥግ ድረስ መስመሩ አስገብታ ሶሲን እየቀጠቀጠቻት ነው። አጠገቤ እንዳትደርሽ አልደረስኩብሽም፣ ሴትነሽን አስከብሬ አትልከስከሽ አትንዘላዘ ብላታለች ማለት ነው። ሸርም ያረገችው እንዲያርጋ ነው ሀይሚ። ስለዚህ ሴትልሽ ማለት ነው ማስከበር ማስከበር ያለባት ክብሯን እሷ ናት። ጓደኛ ካላትም ከጓደኛዋ ጋር ማለት ነው። ስለዚህ ሀይሚ ነብሯ ማለት ነው። አይደለም በብሩክ በፍቅረኛዋ ቀርቶ አያችሁ አደለ በራሷ እንኳን እንዴት ክብሬን ትነካላችሁ ብላ እዩዋት። እንግዲህ ሴት ልጅ በቃ አንበሳ ማለት እንዲህ ነው። የምሬን ነው ምላችሁ። እራሷን አስከብራ ክብሯን ጠብቃ የምትኖር ሴት ማለት ነው። በቃ ተፈላጊ ናት። ማንም ማለት ነው። እንዴት ብዙ ወንድ ቢፈልጓትም አያገኟትም። እሷ እንዴት ነው በቃ አለ አይደለ? በጣም ውድ ናት ለማለት ፈልጌ ነው። ስለዚህ ሶሲ እንዲህ አይነት ነገር ከሌሎችን ጓደኞች ጋር መሰሪ ከሆነ እንዴት ነው? ኧረ ይደብራል የምር ይቅርብሽ። በቃ አንድ ቪዲዮ ሰርታለች የራሷ ቻናል ይቺ ማለት ነው እና ባሏን ልትቀጠቅጠው ነበር በብረት የምር አይታችኋን፣ አደለ የሆነ አንስታ ነበረ እና ስለዚህ ሀይሚ በቃ ከዚህ በኋላ ማለት ነው እንዴት ነው ሴትነትን ማስከበርሽ እንደዚህ መሆንሽ፣ ጎበዝ ነሽ፣ ጠንካራ ነሽ። ሰው በሴትነቱ ድርድር አያቅም። ነገር ግን የቡራን ይቅርታ እንድትቀበይ በትህትና እንጠይቃለን። ሀይሚ ቦራ እንዲከፋ አንፈ ስለዚህ ሀይሚዬ ነገሩ ከባድ ቢሆንም አስደብሮሻል ቢሆንም ግን በቃ ሀይሚ ከዚህ በላይ ማለት ነው፣ ቡራ እንዴት ነው በጣም እንዲከፋው እሱ እንደዚህ አልጠበቀም። በቃ ማለት አንቺ ጠንቅቀሽ ታቂዋለሽ፣ እሱም ጠንቅቆ ያቅሻል። ስለሚተማመንብሽ አንቺን ለመፈተን ብሎ ያደረገው ነገር ነው ማለት። በቃ እንደዚህ በጣም ነገሩ ይከራል፣ እንደዚህ ይሆናል ብሎ አላሰበም። እንደዚህ በጣም እንዲ ይገናል ብሎ አላሰበም እና ሪስክ ያለው ነገር ቢሆንም ሀይሚዬ ተረርተሹ ማለት ነው። በቃ ይቅርታ እንድታደርጊለት፣ እናንተ እንድትለያዩ ከዚህ በላይ እንድትጋጩ ከዚህ በላይ ነገሮች ሰፍተው በቃ እናንተ እንድትጋጩ እንድትለያዩ ኦዲንስም አይፈልግም። ሀይሚዬ ስንለምንሽ በቃ ቦራኑ ይቅርታ አድርጊለት። እንደዚህ ይሆናል ብሎ አላሰበም። እውነት ለመናገር ያው ቤተሰብንም እማኝ አድርጎ ነው ይህን ስራ ይህን ፕራንክ ያደረገው እና አይኖ ከሶሲ ጋር ስለሆነ ነው በጣም የደበረሽ እና ልብስ ማውለቋ ነው የደበረሽ ይሄ ነገር ነው። እኛም ያስደበረን እና ቢሆንም ግን ሀይሚ በቃ ቦራን አንቺ ከማንም በላይ ታውቂዋለሽ። አንዴ ስህተት ተፈጥሯል የማይሳሳት ሰው የለም። ይቅርታ ብሎሻል። በተደጋጋሚ ይቅርታ እንድታደርጊለት ኦዲየንስ በትትና ይጠይቃል። የምሬ ነው ምላችሁ እና በቃ ከዚህ በላይ እንድትከፉ አንፈልግም እኛ ማለት ነው።